አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔግ፣ አልሐምዱሊላሂ ረብልአለሚን። በባለፈው በለቀኩት ቪዲዮ ስለ ገጠሩ ውሎ ቭሎግ የሰራሁት ቪዲዮ ነበርእና ስለዚች አሜሪካ ላም አሳይቻችሁ ነበር ቪዲዮ ቀርጭና ብዙ ጥያቄ መቶልኛል። ሀታ በውስጥ ድረስ ጠይቃችሁኛል ማለት ነው። እንግዲህ እውነታውን እነግራችኋለሁ። ስለ አሜሪካ ላምን እንደሆነ እንደምታዩት ሽንት ሽንቷ፣ አብሽር ነው የምትጠጣው ውሃ ማለት ነው። በጣም ውሃ ስለምትጠጣ በቀን እንግዲህ ነግራችኋለሁኝ ስንት እንደምትታለብ በቀን ስንት እንደምታጠፋ ሆዷ የማስረዳችሁ ይሆናል። ቪዲዮን እስከ መጨረሻው ተከታተሉት። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በመጀመሪያ ላሚቱን እንደምታዩት ውሃ የምትጠጣ ውሃ በጣም ብዙ ነው። እና በቅ ቦታው ልክ መሌ ቀዳችሁ ሽንት ለሽንት መዘጋጀት አለበት። እና በዚህ ውስጥ ለውስጥ መሌ ተቀዶ ነው። እና ሽንቷ በጣም ብዙ ነው። ውሃ ደግሞ የምትጠጣው እንደምታዩት በበርሚን ነው የሚቀመጠው። ለምን ቢያንስ በቀን ሰባ አምስት ሊትር ትጠጣለች ቢያንስ ማለት ነው። በሀያ አምስት ሊትሩ ጎማ ሶስት ጀርኒካን ትጠጣለች ማለት ነው። 25 ሊትሩን ጠዋት አንድ ጀርኒካ ከጠጣች፣ ቀን አንድ ጀርኒካ፣ ማታ አንድ ጀርኒካ፣ ሶስት ጀርኒካ ለእሷ ግዴታ መቀመጥ አለበት። ከዛም በላይ ሊጠጣ ትችላለች። ይሄ ቢያንስ ነው ማለት ነው። በደንብ ከበላች፣ ያው በደንብ ትጠጣለች። አሁን እላችኋለሁኝ። ሌላው ነገር ደግሞ ፉርሽካ ከገዛችሁ ደግሞ የተለያየ ነገር በመሀል በመሀል እያበላችሁ ሳር ምናምን ተቀምጦ ፉርሽካ አንድ ኩንታል በሳምንት ትጨርሳለች ማለት ነው። የሳሩ ግን ያው አይቆጠርም፣ ምክንያቱም በቅፍ ነው የምታስገቡት። እያቀፋችሁ በቀበዬ በየሄደ ታስገባላችሁ። ጉልበት አንድ ሰው ብቻ ትላለች፣ ለብቻዋ በቃ አንድ ሰው ለእሷ መቆም አለበት እና ያጎት የምስታሁን ቁማ ነው ለእሷ ወላ። አሁን እንደውም አቅም የለኝም ከዚህ በላይ ብላ ሆዷን በጣም አስቸጋሪ ነው። በባለፈው ያው የቀረጽኩት ቪዲዮ ለእሷ ሳር አጨዳ ጂጊ ነው ብያቸዋለሁኝ። ለጂጊ እየተሰራ ነበረ እና ሳር አጨዳው ራሱ እንደዚህ ሳር ተገዝቶ ለመኖ ይዘጋጃል። ሳሩን ማሳያችሁ ይሆናል። እና ለመግዛት ያሰባችሁ ልጆች፣ ለቤተሰብ ገዝታችሁ መስጠት ያሰባችሁም ልጆች፣ ወይም ራሳችሁ ለማርባት ያሰባችሁ ልጆች ያ እንግዲህ መረጃውን ካሁኑ አውቃችሁ ግቡበት። በጣም ሆዳቸው በጣም ያስመርራቸዋል። በቃ ውሃ ያው ከሌለ ግዴታ የትም ሄዳችሁ መቅዳት አለባችሁ። በተለይ የታለበች ከሆነ ማለት ነው፣ ከሰባ አምስት ሊትር በላይ ልጠጣ ትችላለች። ሌላው ደግሞ መግዛት ያሰባችሁ በዚህ አጋጣሚ ሶስት መቶ ሺህ ብር ነው ዋጋዋ። ይችም እሸጣታለሁኝ እያለች ነው፣ ሁለት ከምናምን የገዛቻት እና ያው በውቂያ ነው የሚሻሻጡት ማለት ነው እንደዚህ በዘመድ ትክክለኛ ጃርሳ የምትባል የአሜሪካ ላም የውጮቹ ታውቋቸዋለች። ውጭ ላይ እንደዚህ በእንትን በማሽን የሚታለቡት አይነት የሚያረቧቸው ማለት ነው አሜሪካን አገር ምናምን። እነሱ ናቸው ትክክለኛ መሆን አለባቸው። ይሆናላ ድቃላ ተደቅሎ ምናምን እንትን ያሉ አሉ። እነዛ አይደሉም። በትክክለኛ የአሜሪካ ላም መሆኗን አውቃችሁ መግዛት ያለባችሁ በዘመድ ምናምን ነው እና በዚሁ አጋጣሚ መግዛት የፈለጋችሁ ዋጋዋ 300 ሽ ብር ነው። በውስጥ ማናገር ትችላላችሁ። ቁጥሬ ከቪዲዮ ስር ታገኙታላችሁ ማለት ነው። እና ሌላው ነገር ደግሞ የምታስታውቀው ትክክለኛ ጃርሳ የምትባለው መሆኗን ጥፍር ከፊትግሯ እንደምታዩት ከኋላዋ ላይ ጥፍር አለው የፊትግሯ ማለት ነው። እና በዚህ ትክክለኛ የአሜሪካ ላም መሆኗ የምታስታውቀው በዚህ ነው። በዚህ ጥፍሯ ማለት ነው። ሌሎቹ እንደዚህ ተደቀለው ከሀበሻ ላም ወይም እንደዚህ እንትን ያሉት እነሱ ጥፍር የላቸውም፣ የፊት እግራቸው ላይ ማለት ነው ቅጥያ ከኋላ ጥፍር የላቸውም። የሚገርማችሁ ስትወልድ ራሱ ይሄ ጋቷ ታች ነው የሚደርሰው እግሯ ማለት ነው። የሆነ በቃ ወደ ታች ወርዳል። በጣም አሁን ታልባ ጨርሳለች። እርጉዝ ናት እና ሴት ሴት ነው የምትወልደው የሚገርማችሁ ነገር ጥጃዋ ያው ወተቷን ስለሆነ የሚጠቀሙት፣ ጥጃዋ በሀምሳ ሺ ብር ነው የተሸጠችው። ገና የሰባት ወር ምናምን እንደዚህ ህጻን ሆና በጣም ህፃን ናት። እና እንደዚህ ነው ትክክለኛዎቹ። ላሞች እንደዚህ ናቸው። ወዳቸውንም ደግሞ እንደነግርኳችሁ ነው። እዚ ጋ ደግሞ መኖ እምላችሁ ታጭዶ ተከምሮ የሚቀመጠው ይሄ ነው። እና ገና አልመጣም ግማሹ ስላልደረቀ እዛው ነው ያለው። እና እንደዚህ ረጃጅም ሳር ለመኖ ተብሎ ይሸጣል። ገዝታችሁ ያንን ታሳጭዳላችሁ። ከዛ ተከምሮ በቃ እያቀፋችሁ ማስገባት ነው በየደቂቃው እነሱ ለመብላት። አብሽር እና ቤት አንዷ ቴ ምን ብላኛለች? ለእናቴ ልገዛ ለፈልጌ ነበረ አለች። እና ደካማ ከሆነች ወላ እሚበላ ነገር አትግዥለት ምግብ እንደዚህ ሆድ በጣም የሚበላ በጣም ትጎዳለች። ለእሷ ሁልጊዜ ጊዜ ያቁሞ ሰው በቃ አቅርቦ ውሃውንም ምግቡንም የሚገርማችሁ ነገር ወተቷ ስትታለበ ሁላ ራሱ ያስፈልጋታል ሰው የሚቆም ሰው በቃ ጠዋት ማታ ወተት ስንት ትታለባለች መሰላችሁ? ጠዋት ሰባት ሌትር ከግማሽ ትታለባለች። ማታ ደግሞ ሰባት ሌትር ከግማሽ ትታለባለች። ስንት ሆነ? 15 ሊትር በቀን ትታለባለች ማለት ነው። እና አሁን ያው ወተት ውድ ሆኗል። ግማሽ ሊትሯ ሺ አምስት ናት፣ አንድ ሊትሩ ሶስት ሺ ማለት ነው። ስለዚህ ሶስት ሺን አባዙት በ15 ሊትር። እና ወተቷ በጣም ብዙ ነው። ውሃ ታጠጣላችሁ፣ ምግብ ታበላላችሁ፣ ወተት አብሽር ነው። እና ጋቷ እንደምታዩት አሁን እርጉዝ ናት ብያችኋለሁኝ። እታሽ ነው በጥ ሲያስፈራ ራጡቷ እን ገና ስትነኩት የሚፈርጥ ነው የሚመስላችሁ፣ በጣም ተወጥሩ እግሯ ራሱ ይመናከክና ወደ ታች ወርድ አልጋቷ ማለት ነው። እና በጣም ወተት ታመርታለች። ግን ሆዷን እንደነገርኳችሁ ነው። አውቃችሁ ግበት ማለት ነው። መግዛት ያሰባችሁ ጉልበት ትጠይቃለች። ገንዘብ ካላችሁ በእርግጥ በገንዘብ ኃይል ፍርሽካ እየተገዛ እንደዚህ እንትን ትላለች፣ ግን ያም ሆኖ ጉልበት ያንን ነገር ሁሉ የሚያደርግ ለሷ የሚያቀርብ የሚጠራርግ ምኑን ጉልበት በጣም ስለሚያስፈልግ ለቤተሰብ ያሰባችሁ ቤተሰቦቻችሁን ባታስቸግሩ ጥሩ ነው። ለምን ሲጀመር ግማሹን እኮ ትበላዋለች ማለቴ፣ ገንዘቡን ስታዩ ወተቱን ስታዩ የወተቱን ገንዘብ እኮ ግማሹ ከግማሽ በላይ እኮ እሷ የምትበላው ነው ብላችሁ አስቡት። እና ያን ያህል ቤተሰብ ባታስቸግሩ ጥሩ ነው። ለራሳቸው ወተት ለቤተሰብ እንዲጠቀሙ ፈልጋችሁ ከሆነ ደግሞ የሀበሻ ላም ግዙላቸው። የገጠር ቤተሰብ ከሆኑ በዛ ይጠቀማሉ ማለት ነው እና መግዛት ያሰባችሁም አናግሮኝ ላችኋለሁኝ። ሌላው ነገር ደግሞ ማርባት የፈለጋችሁ ራሳችሁ ገብታችሁ ኢትዮጵያ ሰፊ ቦታ ካላችሁ ብታረቡ ያው አሪፍ ነው እናንተ ቁማችሁበት ማለት ነው። ያለዛ ለቤተሰብ የማይሆን ነገር ነው። ለዛውም ደግሞ እንግዲህ እንደ ራሴ አስተያየት ነው። እናንተ ታውቃላችሁ መረጃው ይሄንን ይመስል ነበረ። እንዴት ነው? እኔም ለአርባ እንዴ ልግዛና ለአርባ መሰለኝ እና ኢንሻላ። ውዱች ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ያብዛው። አገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወራህመቱላሂ በረካ